በኢትዮጵያ ቅርስ ጥበቃ ባለሥልጣን የቅርስ ተመራማሪ ዶክተር ዮሐንስ ይልማም ለዘመናት በሀገሪቱ የዳበሩ ሀገር በቀል እውቀቶች አንድነትን፣ አብሮነትንና መቻቻልን እንዲሁም ለሰላም ግንባታ ያላቸው አስተዋጽኦ የላቀ መሆኑን ተናግረዋል። ሀገር በቀል እውቀት ማለት ራሱ ከስያሜውም ሀገር በቀል እውቀት ማለት ሰዎች ተቻችለው እና ተከባብረው በጋራ የጋራ እሴቶቻቸውን አሳድገው በሰላምና በብቻቻል የሚኖሩበትን ሂደት በውስጡ በዋነኝነት የያዘ ነው የሀገር በቀል እውቀት። እነዚህ እውቀቶች ሳይበረዙ በምርምርና ጥናት ተደግፈው ለትውልድ መሸጋገር እንዲችሉ የመጠበቅና የመንከባከብ ስራዎች ተጠናክረው እየተሰሩ መሆናቸውንም ዶክተር ዮናስ አመላክተዋል። በአርባምንጭ ዩኒቨርሲቲ የምርምርና ትብብር ምክትል ፕሬዚዳንት ዶክተር ተክሎ ወጋየው ሀገር በቀል እውቀቶች ለግጭት አፈታትና ለሰላም ግንባታ ያላቸው ፋይዳ ከፍተኛ ነው። ሀገር በቀል እውቀት ለሰላም ያለው ፋይዳ ይታወቃል። መገለጫው ብዙ ነው ብዙ ነው። ምሁራን በተለያየ ቋንቋ ይገልጹታል። ሰላም ደግሞ በሌላ መልኩ በእጃችን ላይ ያለ ወርቅ ነው ብሎ መናገር ይቻላል። የጋሞ ዱቡሽ አወጋን በዓለም ታሪክ ለማስመዝገብ ዩኒቨርስቲው በአጽኖት እየሰራ ይገኛል ብለዋል። ዶክተር ተክሉም የዱቡሽ አወጋ በጋሞ ሕዝብ አካባቢ ያሉት ሰላምን ከማስቀጠል አንጻር ግጭትን ከማስወገድ አንጻር ያላቸው ፋይዳ በስፋት የተነገረ ነው። በዚሁ ስራቸውም ነው የጋሞ ሽማግሌዎች ባለፈው እውቅና ያገኙት የሰላም አምባሳደር ተብለውና በየማህበረሰቡ ወደ ሰማንያ ከዚያ ፕላስ የሆኑ ብሄር ብሄረሰቦች አሉ። እያንዳንዱ የራሱ ታሪክ፣ የራሱ ባህል፣ የራሱ ወግ ያለው ነው። በዚያ በእያንዳንዱ ማህበረሰብ ውስጥ ደግሞ ግጭትን የሚፈቱበት ስርዓት አላቸው። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ታሪኩ ኦይቻም ክልሉ የበርካታ ሀገር በቀል እውቀቶች ባለቤት መሆኑን ጠቁመዋል። እነዚህ ሀገር በቀል እውቀቶች ለሀገር ሰላምና ግንባታ ወሳኝ በመሆናቸው የማስተዋወቅና የመጠበቅ ተግባራት ተጠናክረው መቀጠላቸውን ጠቁመዋል። የደቡብ ኢትዮጵያ ክልል ሰፊ ባህል ታሪክና ቅርስ ያለበት ክልል ነው። ከዚህ ጋር ተያይዘው ከከፍተኛ ትምህርት ተቋማትም ጋር በመተባበር በራሳችን ቢሮም የሀገር በቀል እውቀቶችን በመጠቀም በተለይ ሰላምን ከማስፈን ረገድ የሀገር በቀል እውቀቶችን በመጠቀም ያልተገቡ ግጭቶች፣ በየቦታ ያሉትን መፈናቅሎችን፣ የተለያዩ ደም መፋሰሶችን፣ የተለያዩ የሰላም እጦቶችን ለመቅረፍ በሀገር በቀል እውቀት በተለይ በባህላዊ ሽምግልና ስርዓት ደቡብ ኢትዮጵያ ክልል በጣም ሪች በሆነ ካልቸር ውስጥ ነው ያለው። ያንን ተጠቅመን የምንሰራውን ስራ የመሰነድ የማጥናትና የመንከባከብ ተግባራትን እያከናወነን እንገኛለን። የዘርፉ ተመራማሪዎች በሀገሪቱ በአምስቱም ዩኒቨርሲቲዎች በዘርፉ የተከናወኑ የምርምርና ጥናት ስራዎች ቀርበውም ውይይት የተደረገ ሲሆን፣ የዩኒቨርሲቲውና የተለያዩ ባለድርሻ አካላት በአውደ ጥናቱም ተሳታፊ ሆነዋል።